በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ኅዳር ዘጠኝ አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም ኅዳር ዘጠኝ በዚህ ዕለት ለአባቶች ሊቃነ ጳጳሳት አርባ ዘጠነኛ የእስክንድረ ሀገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህ ቅዱስ ቡርሊስ ከሚባል ሀገር ነው። ወላጆቹም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህ በኋላ ያጠምቀው ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶሱም ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያንም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ፣ እንዲህም ብሎ ትንቢት ተናገረለት ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሣሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትና ጽሕፈትን አስተማሮት የቅዱሳንንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበ ምኔቱ በአባ ዘካርያስም ዘንድ መነኩሶ በገድ ተጠመደ። በአንዲትም ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስቅ በክርስቶስ ቤተ ክርስቲያን ላይ እሾማ ይሾም ዘንድ አለው ብሎ ትምህርት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጻፊ የሚሆንና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱ መልእክተኞቹን ልኮ ወደ እርሱ አስመጣው። የጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሽ አበላሸ። ሊቀ ጳጳሳቱም እንዲተወውና ወደ አስቄጥስ ገዳም እንዲመለስ ነበር የዚህን ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፋ ጥሩ ጽፋል በጥሩ ጽፋል፣ ከዚህም እንድትሄድ እኔ አልተውም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ልቅብ ስናይሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። ጌታም በራእይ ከአንተ በኋላ ለዚች ሹመት የሚጠቅም ረዳት ይስሐቅ ነው አለው። ከዚህ በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም የረዳቱ ይስሐቅ እንደሆነ ያስረዳቸው። ከዚህ በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድሪያ ሀገር ላይ ሊቀጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያንን ብርሃን ሆነች። ብዙዎች ብዙ አብያተ ክርስቲያናትን ማደሳቸው፣ ይልቁንም የወንጌላዊ ማርቆስን ቤተ ክርስቲያን አሳምሮ አሳደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ ወንበርም ሰባት ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፍ ገድሉ ከይሁድ ቀን በቀር ሊቀ ጳጳሳት እንዳይሾምም የሚያዝ ጽሑፍ አለ። እግዚአብሔርም ምስጋና ይሆን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ዳግመኛ የሶስት መቶ 18 የኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ በቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር አራቱ ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድሪያ፣ አባ ዮናክንዲኖስ ዮናክንዲኖስ የሮሜ ሀገር አባ ሶል ጴጥሮስ የቆስጠንጥንያና የአንጾኪያ ሊቀ ጳጳሳት አባ እስጣቶስ ናቸው። ስብሰባቸው የሆነበት ምክንያት በእስክንድሪያ ሀገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከእሊህ ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ተርሳቸው የእጃቸውንና የእግራቸውንም ጥፍሮች ያወለቋቸው አሉ። ዳግመኛም በእጃቸውና እጃቸውንና እግራቸውንም የቆረጧቸው አሉ። እርሶቻቸውን የሰበሯቸውና ጎናቸውን የሰነጠቋቸው አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያንም ሃያ ሁለት ዓመት አስራው ርራይ የሌለው ሥቃይ አሰቃዩት። በየዓመቱ ወደ እርሱ በመግባት ከሕዋሳቱ አንዱ ይቆርጣሉ። እንዲሁም በማድረግ እጆቹና እግሮቹን ከንፈሮቹን፣ አፍንጫውን፣ ጆሮቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳት ተለብልቦ እንደ ጠቆረ ግንድ አደረጉት። የእርሱ ወገኖችም እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። ሊሄ አባቶችም ወደ ኒቅያ ከተማ በደረሰው ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጧም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም ወንበር ከነርሱ ወንበሮች ዝቅተኛ አደረገ። መሳለምንም በመርዓስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለት፣ ሕዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲህም አባቶችን ሁሉንም ተሳለማቸው። ከዚህ በኋላ በትረ መንግሥቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው፦ እነሆ አሁን በካህናት ሁሉና በመንግሥት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ ሃይማኖቱ የቀና ካልሆነ ግን ከምእመናን ለይታቸው ታሳደዱት ዘንድ ሥልጣንን ሰጣቸው። ከእነርሱም ሕግና ሥርዓትን ሠሩ ክብሪ ግባውና ጌታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቦናቸው በመንፈስ ቅዱስ እየበራላቸው ሰዎች አይተውታልና በሚቆጠሯቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህ በኋላ ለካህናትና ለሕዝባውያን፣ ለነገሥታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎችን፣ ለድሆችም፣ ለሽማግሌዎችና ለጎልማሶች ለመኑት። ልጆቹም ለወንዱ እና ለሴት ሥርዓትን ሠሩ። ከዚህ በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አሪዮስንና በረከሰች ትምህርቱ የሚያምነውን አወግዘው ለዩት። የሰራዊት የሰራ የሰሯት ያስተማሯትም የሃይማኖት ትምህርት ይች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታዩና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ የሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተፈጠረ ያይደለ የተወለደ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ ያለ እርሱ ግን ምንም ምን የሆነ የለለ፣ በሰማይም ያለ፣ በምድርም ያለ ስለኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በመንጠና የጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ በሶስተኛው ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ ሕያዋንና ሙታንን ይገዛ ዘንድ በጌትነቱ ይመጣል፣ ለመንግስቱም ፍጻሜ የለውም። ከዚህ በኋላ የመንፈስ ቅዱስ ጠላት ስለሚሆነው ስለ መቅዶንዮስ በቁስጥምጥንያ ከተማ መቶ ሃምሳው ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ፣ እንዲህም አሉ፦ ጌታ ማህያዊ በሚሆን በአብ ከአብ በሠረፀ በመንፈስ ቅዱስ እናምናለን፣ እንሰግድለታለን እናመሰግነዋለን እናመሰግነው እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰባት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተሰረይ በአንዲት ጥምቀት እናምናለን። የሞታንን መነሳት የሚመጣውንም ሕይወት ተስፋ እናደርጋለን። እሊህም አባቶቻችን ይህችን የሃይማኖት ትምህርት ምእመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነበዋት በቅዳሴም ጊዜ እንዲጸለዩባት አዘዙ። ወንዶችና ሴቶች፣ ሽማግሌዎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደ ሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔር ምስጋና ይሁን እኛንም በልህ አባቶች ጸሎት ይማረን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሂዳር ሄዳር ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን 318ቱ ሊቃውንት፣ ቅዱስ እለእስክንድሮስ ሊቅ፣ ቅዱስ አትናቴዎስ ሐዋርያዊ፣ አባ ይስሐቅ ሊቀ ጳጳሳት፣ ሊቁ አካለ ወልድ። ወርኃዊ በዓላት አባ በርሱማ ሶርያዊ፣ ለሶሪያ መነኮሳት ሁሉ አባት አቡነ እስተንፋሰ ክርስቶስ የብሔረ ብፁዓን ጻድቃን፣ አባ መልከ ጼዴቅ ዘሚዳ ቅዱስ ዞሲማስ ጻድቅ። እውነት እላቸዋለሁ በምድር የምታሰሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላቸዋለሁ ከእናንተ ሁለቱ በምድር በማናቸው በምለምኑት ጊዜ ሁሉ ብስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ሁለት ወይም ሶስት በስሜ በሚሰበሰቡበት ጊዜ በዚያ በመካከላቸው በመካከላቸው ይሆናለውና። ማቴዎስ 18 18። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አይላፋት መላእክትን እያሳሰቡ በችግር ጊዜ ማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ እና ጻድቃን ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምቶ ጻፈው ና የጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስቶ ህሊና ያዳመጠ በደለኛ ብመ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን አቡነ ዘበሰማያት እንበር